ግን ያው ሊያገባ ነው ብዬ እኔ እንትን ልባችሁን አላቆመውም፣ ምክንያቱም ማቀው ነገር ስለሌለ ማለት ነው። ግን የለውም ላላችሁ ልጆች ግን አለው፣ ፍቅረኛ አለው። ለእናቱም አስታውቋታል፣ ለእናንተም እንዲሁም ለሚዲያ ላይ አምጥቶ በእንትን ነው። እንዲሁም ወደታች ወረድ ብላችሁ በጣም ወደታች ወደታች ብታዩ የሱን ቪዲዮ ታያታላችሁ ማለት ነው ፍቅረኛ እንዳለው ማየት የምትፈልጉ የለውም ብላችሁ የምትከራከሩ ሰዎች አለው ማለት ነው። ያው እንግዲህ እግዚአብሔር ባለ ቀን ደግሞ ይጋቡ ሊሆን ይችላል። ማን ያውቃል? አንዳንድ ጊዜ እኛ በፈለግነው ጊዜ አይደለም፣ እንትን የምትለን ህይወት የምትመራን እሱ ፈጣሪ በፈቀደ ቀን ነው እና መቼ ያግባ ያው ዘላለም ከዘላለም እንዳለው ታውቃላችሁ። ግን ዘላለም ባለፈው በዚህ በመስፍን ምክንያት ከተጣሉ በኋላ ተለያይተዋል። እነሱም ራሳቸው ተናግረዋል፣ ልዑልም ዘላለምም እንደተለያዩ ከጓደኛው ጋር ማለት ነው። ህይወት ይቀጥላል። እሷ ስለሄደች ልዑል ማን ነው ዘላለም አያገባም ማለት አይደለም። ለሱ ያለው እስከሚመጣ ይጠብቃል። ያው ገና ማለት እነሱ አሁን ስራ ስራ ነው የሚሯሯጡት፣ ለሰው እንትን ነው የሚቆሙት። ብዙ ጊዜ ለራሳቸው የሚጨነቁ ሰዎች አይደሉም። እንደምታያቸው ለሰው ብለው ነው በጣም ብዙ ስቃይ እየደረሰባቸው እየተቋቋሙት ያሉት ማለት ነው። ግን ደግሞ እንግዲህ ፈጣሪ ለእነሱ የተሻለውን ነገር እንዲሰጣቸው ምኞቴ ነው። መልካም ስራ ለሰራ ሰው ይገባዋል። ከዚህ በላይም ቢያገኙ ደስ ይለኛል። እግዚአብሔር ባርኳቸው በልጅ በፈለጉት እነሱ ደስተኛ በሚሆንበት ኑሮ እንዲኖሩ የዘላለም ማለት የሁሉ ጊዜ ምኞቴ ነው። እግዚአብሔር ደግሞ መልካም ነገር ለሰራ ሰው ደግሞ ከዚህ በላይ እጥፍ በቃ መልካም በቃ አንቺ ብቻ ልብ ቅን ልብ ይኖርሽ። ከዛ ውጭ ስለንትን ምንም ነገር እንትን አትይ። መልካም ልብ ካለሽ በየሄድሽበት ስኬታማ ነው የምትሆኚ። እውነትን ይዘሽ የምትጓዥ ከሆነ መጨረሻውም እያያችሁ ነው እንግዲህ። እውነትን ይዘው ስለሄዱ ነው መጨረሻው እንደዚህ ስኬት በስኬት የሆኑት፣ እኛንም ተመልካቹንም ሙሉ ያስደመሙት ጀግኖቻችን። እንግዲህ እግዚአብሔር ካለ እሱም ሊያገባም ሊሆንንም ላያገባም ይሁን አይዶን ነው እንግዲህ። ጠፍቷል እስከሚመጣ እንጠብቃለን። ግን የምነግራችሁ ነገር የለውም ብላችሁ የምትከራከሩ አለው። እንደውም መጀመሪያ ላይ ቪዲዮ አስገባላችኋለሁ እሱ ጋር አምጥቼ ትንሽ ማለት ነው፣ ማየት የምትፈልጉ እስካላችሁ ነው። የምታውቁ ደግሞ እንደምታውቁት ነው፣ ያው እነሱ እንደ ልዑል እንደ ማን እንደ ዘላለም አልተለያዩም አሉ። ያው ብዙ ጊዜ ስለራሳቸው ራሳቸው ላይ አያወሩም፣ እነ ዘላለም ልዑል ልዑል እንደምታዩ በሰው እንትን ነው ሁልጊዜ የሚሯሯጡት እንጂ የራሳቸው እንትን ብዙ ጊዜ ሲያወሩ አንሰማም። ያው ለሰው ብለው ራሳቸውንም እያደከሙም ብዙም ስንትም ቢደርስባቸውም አሉ እስካሁን ድረስ መልካም ነገር እንዲገጥማቸው ምኞታችን ነው። እንግዲህ በልጅም እግዚአብሔር ይባርካቸው። ሁለቱም የተፈለጉት ምኞት እንዲኖሩ ምኞታችን ነው። ያው ከዚህ በላይ ምንም ማለት የእውነት እንደውም አብዛኞቻችሁ መስፍን ከሞተ በኋላ ለምን ሽልማት አይሰጣቸውም? መንግስት ማወቅ አለባቸው፣ ትልቅ ሚዲያ ላይ መቅረብ አለባቸው እያላችሁ ብዙ ኮሜንት እያደረጋችሁ ነው እነሱም ጋር ማለት ነው። እውነት እኔ ከእናንተ ጎን እኔም ትክክል ናችሁ። ትልቅ ማለት በጣም ሰው በደንብ የሚያውቃቸው በቴሌቪዥን ትልቅ ጣቢያ ላይ ቀርበው እነዚህ ጀግኖቻችን ዓለም እንዲያውቃቸው። አሁን እኛ በዩቲዩብ ሰፈር ነው የምናውቃቸው፣ ግን በሞር ደግሞ ብዙ ሰው ያውቃቸዋል። ኦልሬዲ ሁለት መቶ ሺህ ሰው ቀላል አይደለም። በእነሱ ተከታይ እንኳን ወደ ሁለት መቶ ሺህ ተከታይ አላቸው፣ እና ይሄ ሁሉ ሰው ያያቸዋል። ግን ደግሞ ትልቅ ትህንትን ጣቢያ ላይ ቀርበው ቴሌቪዥን ወይ የሆነ ብቻ በደንብ እራሳቸውን እንትን ቢሉ እነዚህ ጀግኖቻችን ሌሎች ከሌሎች አርአያ የሚሆኑ ናቸው። አሁን እነዚህ በአሁኑ እንደዚህ ሆነው ያዩ ለወደፊት ገና አሁን የሚመጡ ልጆች ደግሞ በዚህ ስራ ተሰማርተው የሚሰሩ እንዲጠነክሩ ያደርጋቸዋል ማለት ነው። የነ ዘላለም የነ ልዑልን ቪዲዮ እያዩ እና ለብዙ ሰው መሸለም አለባቸው። ትክክል፣ መሸለም አለባቸው፣ ግን እስካሁን ድረስ ምንም ያየነው ነገር የለም። እንግዲህ መስፍን ከሞተ አንድ ሳምንት እየሆነው ነው። ለጀግኖቻችን ሽልማት ያስፈልጋችኋል እያላችሁ እውነት ይጽ እስኪ ብዙ ድምፅ ከእንትን ብላችሁ በድምፅ ብዙ ሰው ኮሜንት ያነባል። በእርግጥ ደግሞ የአንድ ሰው ኮሜንት ይሸለም ይሸለም ይሸለም የሚል ቢያንስ ከአንድ ኮሜንት ላይ ወደ አምስት መቶ ላይክ ወደ ስድስት መቶ ላይክ ቢኖረው ሙሉ ደግሞ ያንን እያዩ ሰዎች ሸር እያደረጉ እነሱ እንዲሸለሙ እንትን እንዲሉ የሚረዳ ይመስለኛል። እንዲህ ይሄ የኔ ሀሳብ ነው። እናንተም ሀሳባችሁን እስኪ አጋሩኝ ማለት ነው። ያው እንግዲህ መልካም መልካም የሰራ ሰው ሁልጊዜም መልካም ነገር ነው የሚገጥመው። ምኞታችሁ ተመኞላችሁ መልካም ነገር እንዲያጋጥማችሁ በየሄዱበት ሰላም ፍቅር እንዲበዛላቸው ክፉን ነገር እንዲያረቅላቸው ያው ሁላችሁም እናንተም የእናንተም ጸሎት ይሄ ነው። የአንዳንዶች በጣም ብዙዎቻችሁ ከራሳችሁ በላይ የምትጨነቁ በጣም ብዙ ሰዎች አላችሁ እና እግዚአብሔር ደግሞ ለእናንተም እናንተ ለሰው እንደምትጨነቁ ሁሉ እግዚአብሔር ደግሞ ለእናንተም እንደዚህ ያስብላችሁ ለመልካምነታችሁ። ሁላችሁም የሆነት በጣም ብዙ መልካም መልካም ሰዎች አላችሁ፣ እጅግ በጣም ለቁጥር የምታዳግቱ ለሰው ያላችሁ ክብር፣ ሲጠፉ ተጨንቃችሁ፣ የሆነ ነገር ሲሆኑ ተጨንቃችሁ። እውነት እንደዚህ አይነት ሰው በሚዲያ ላይ ይኖራል ብዬ እኔ አስቤም ገምቼም አላውቅም። ግን እናንተ ደግሞ በተግባር እያሳያችሁ ነው ምን አይነት ለሰው ፍቅር እንዳላችሁ በደንብ በጣም እውነት ይገባችኋል። እናንተ እራሱ ባላችሁበት ሰላማችሁ ይብዛ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ሁሉም ነገር ለበጎ ነው። አንዳንድ ጊዜ ሰዎች ብዙ ነገር ያስባል። ደግሞ ሰው ከሰው ይልቅ ፈጣሪ እንትን ያለው ነው የሚበልጠው። እና ለእነሱ ደግሞ መልካሙን ነገር እንዲያጋጥማቸው ምኞታችን ነው ሁልጊዜም። ክፉን ነገር ያርቅላቸው። አሁን እንኳን ትንሽ አረፍ ያሉ ይመስለኛል። መስፍን ከሞተ በኋላ ያው አንዳንዶች የመስፍን ልጅ እንትን ካቀረበው በኋላ ጥርጣሬ ነገር እየመጣባችሁ ነው። አትና ነው እሱም የእሱ ልጅ ነው፣ የመስፍን ልጅ ነው እያላችሁ ትክክል ናችሁ። ያው ሰውን ማመን ብዙም አይደለም፣ ብዙም ተጠራጠሩም አትሆኑም፣ ብዙም ማመንም ጥሩ አይደለም። ብቻ ከባድ ነው። የእውነት እኔም የእሱ ልጅ በጣም የሆነ በቃ ውዝግብግብ ያለ ነገር ነው ልጁ ያው አባት ነው ምንም ቢሆን፣ አባት በክፉ ነገር ሲነሳበት ማንም ሰው አይወድም። በርግጥ ግን የእሱ ደግሞ ትንሽ የከፋ ስለሆነ ነው። ብቻ አባትም ስለሆነ ብላችሁ ማሰብ ትችላላችሁ። ብዙም ያው ልጅነትም አለበት ይመስለኛል። እንግዲህ የስራውን ሁሉም ሰው እያገኘ ነው። መጨረሻቸውን እያያችው ነው። እያንዳንዱ እየተቀጣ ነው ያለው። በመስፍን ዙሪያ እንግዲህ መሀሌት እና ናት ደግሞ በጣም ደስተኛ ሆነዋል። በራሳቸው እንትን እየተደሰቱ ንብረታቸው እየተመለሰላቸው እድሜ ለልኡል እና ለዘላለም። ከንብረታቸው ይልቅ ሙሉ ጤንነታቸው ደግሞ ሙሉ በሙሉ ተስተካክሎ የራሳቸው ህይወት እንዲቀጥሉ ምኞቴ ነው። በተለይ ማህሌት በጣም ነው የምታሳዝነው፣ ያው ሴትም ስለሆነች በጣም ነው የተጎዳችው። ግን እግዚአብሔር ደግሞ እንግዲህ ጥሩውን ነገር እንዲገጥማት፣ ወደ ራሷ ወደ ድሮው ጤናዋ እንዲመለስላት የሁላችሁም ጸሎት ነው። እግዚአብሔር ደግሞ በቀኑ አንድ ቀን ይሻላታል ብለን ተስፋ እናደርጋለን። ወንድሟን በጣም ጎበዝ ነው ወንድሟ ከነገራችን ላይ ሲዋደዱ ፍቅራቸው ስታዩ በስማ ናቲና ማህሌት ስታዩ በቃ እሷ ለሱ ያላት ፍቅር እሱ ደግሞ ለሷ ሁለቱም አንድ ናቸው። እግዚአብሔርን በጣም በቃ የሆኑ ስስት የሆኖች ልጅ ናት። በተለይ ያው ሴት ደግሞ ታውቃላችሁ፣ በተፈጥሮ የሆነ ነገር እንትን ስትል ለወንድሟ ያላት ክብር ያላት ፍቅር ይለያል የእውነት ሁለት ዓመት ሙሉ ተለያይተው ነበር ያሉት። እንግዲህ እግዚአብሔር ደግሞ በቀኑ እንግዲህ አንድ አድርጓቸዋል። እግዚአብሔር የፈጠረውን ማንም ሰው ሊለየው አይችልም። በመጀመሪያ እንግዲህ ሰውዬውም ያው እንግዲህ አንዳንዴ ስሙ ነፍስ ይማር ትላላችሁ። ግን መጥፎ እየሰራ ሰው ሁልጊዜ ስታነሱ ስለሱ ስሙን ሳትጠሩ አታልፉ፣ ምክንያቱም በጥሩ ነገር ቢሰራ እንትን አይልም። ግን መጥፎ ነገር ስለሰራ ሁልጊዜም ስታወሩ የሱን መጥፎ መጥፎ ነገር ታስታውሳላችሁ። እና አሁን እነሱ አሰቡት፣ እስኪ እነ መሀሌት ራሱ ስለ እሱ ሲያወሩ ምችም ያሳለፉት ችግራቸው ምናምን ነው የሚመጣባቸው። ማንም ሰው እንደዛ ነው የሚያስበው። አንድ ጥሩ ነገር ካየሽ የሚታየሽ ጥሩ ነገር ነው፣ መጥፎ ካየሽ ደግሞ መጥፎ ነው። እና ብቻ በስማው ከባድ ነው። ልብ ልቦና ይስጠላችሁ። ልብ የሌለው ልብ ይስጠው፣ ቀልብ ለሌለው ቀልብ ይስጠው። እንግዲህ የዘላለምን ሚስት አሳይን ነው አሳይን ሳይሆን የዘላለም ፍቅረኛ አለው ወይስ የለውም ብላችሁ ልጠይቃችሁ። ይህን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሳምብቱ። እንወዳችኋለን፣ ስትገቡ ላይክ እያደረጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና እንወዳችኋለን። ላይክ እያደረጋችሁ ጀምሩ። ፕሌስ ኦኬ ስወዳችሁ ማለት ነው።